ምሳሌ ስለተለቀቀች ደስ ያላችሁ ካላችሁ ቪዲዮ ላይክ በማድረግ ጀምሩት። ሌላው ደስታችሁን እጥፍ ድርብ የሚያደርገው ነገር ደግሞ ዝና ሊያመልጥ ከጫፍ በደረሰበት ሰዓት ላይ መድብን በር ላይ ደርሶበት እንዳያመልጥና መልሶ እንዲታሰር አድርጎታል። ብዙዎቻችሁን ያዝናናው ነገር የሞገስና የዳጣ ሁኔታ ላይ ነበረ። ዳጣ እንደዛ ፈሪ ብትሆኑም ግን ያኔ ሞገስ ሲመታና ሞገስ ሌላ ነገር ወይም ሌላ ድብደባ እንዳይደርስበት አድርጋ በዱላ ስትከላከልለት የነበረችው ራሷ ዳጣ ነበረች። በስተ መጨረሻ ማመለጠ ብላ ተስፋ በቆረጠችበት ሰዓት ላይ ያው ሞገስ ከወደቀበትን ለማንሳት እሷ ጥረት በምታደርግበት ያኔ ዝና ወጥቶ በር ላይ አካባቢ ሲደርስ ከውጪ አንድ ሰው ያይና ባለበት ደርቆ ይቀራል። ዝና ነገሩ እንዲህ ነው፣ ያኔ ከፊት ለፊቱ ቆሞ ያየው ሰው መድብል ነበረ። መድብል ወዲያውኑ ወደ ቤት ውስጥ ይገባና ግራ ይገባቸዋል። እንዴት ይህ ነገር ሊፈጠር እንደቻለም ወዲያውኑ ይደነግጥና እሱን እየደበደበ ወደሚታሰርበት ቦታ እየወሰደው ነበረ። ዳጣን ነገሩን ይጠይቃታል። ምን ተፈጥሮ ነው ብሏት ማለት ነው። ነገር ግን ዝና ወዲያውኑ እግሩ እንደተፈታለት ብቻ በጭንቅላቱ ሞገስን በመምታት መሬት ላይ እራሱን እንዲስት አድርጎት ነበረ። ያኔ ዳጣ በጣም ደንግጣ ስለነበረ ምንም ነገር እንኳን በጇ የምትከላከልበት ዱላ ይዛ ቢሆንም ግን ምንም አንዳችም ነገር ማድረስ አልቻለችም። ወደ ኋላ እየተመለሰ እሷ ከፊቷ ያኔ መድብልን ስታየው ሞራሏ ይመጣና ዳጣ ወዲያውኑ በያዘችው ዱላ ጀርሞን ትመተውና ዝናን እንዲዳከምና ወደኋላ እንዲወድቅ አድርገዋለች። መድብል ግን በጣም ስለተናደደ እንደ ታሰረው ሆኖ ሲደበድበውና ለማውጣት መቼም እንዳታስበው ከዚህ ማውጣት የምትችለው አንተ ሬሳህ ነው እያለ እየደበደበው ወደ ታሰረበት ቦታ መልሶ እንዲያስረውና ሰንሰለቱን እንደ ከዚህ በፊቱ ሳይሆን በአሁኑ ጥብቅ አድርጎ ያስርበታል። አሁንም ግን ጥያቄውን አላቆመም ነበረ መድብል ለምን አትነግረኝም ያኔ ወንድሜ የት እንዳለና ሞቷል ወይንስ በሕይወት አለ እሱ ብቻ እንድትነግረኝ ነው የምፈልገው እያለ ድጋሚ ጥያቄውን ይጠይቀዋል። ዝና ግን በዚህ ሰዓት ላይ ደክሞታል፣ አንዳችም ክርክር አይፈልግም። እንደውም የባሰ እልህ ውስጥ እያስገቡት ያሉት እነሱ ናቸው። እነ መድብል፣ ሞገዝ፣ ዳጣ አንድ ላይ ሆነው አንድ ሰት ስህተት ተሳሳቱ ማለት ዝና ያመለጠ ቀን ነው ማለት ነው። እሱ አመለጠ ማለት ወዲያውኑ እዛ ሰፈር ውስጥ መቆየት የለባቸውም አሊያም ግን እንደዚህ እንዳሰሩት ድሜ ልክ እንደዛ ማስቀመጥ ይኖርባቸዋል። ይፈልጉትን መረጃ መድብልም ሆነ ስለ ወንድሙ ትክክለኛ የት እንዳለ ካወቀ በኋላ ዝናን ለፖሊሶች ማስረከብ ይኖርበታል እንጂ እንደዚሁ መልቀቅ እንደሌለበት አሳይቶናል። ሌላኛው አስደሳቹ ነገር እንግዲህ ያው ምሳሌ አምልጣለች። ምሳሌ ያመለጠችበትን ኬዝ አይታችሁታል። ያኔ መድብል ከዚህ በፊት ያፈራው አንድ ጥሩ ጓደኛ እንደነበረው አሳይቶን ከዛም በኋላ እሱ ደግሞ በተመሳሳይ ሰዓት ማህሌት በጣም ታምነው ነበርና አንድ ስራ ልስጥ ብላ ተንቀልቅላ እሱ መጀመሪያውኑ በፈለገው ወጥመድ ውስጥ ትገባለታለች። ያኔ ታዲያ ምሳሌ የት እንዳለች ስላወቀ ልጁ መጀመሪያውኑ የካራቴ አይነት ቴክኖሎጂዎችን በደንብ ስለሚያቅ ሁለትም ሆኖ መጡበት ሶስትም፣ እያንዳንዳቸውን መሬት ላይ እየጣላቸው ሲያልፍና በስተመጨረሻም ግን አንዳቸውንም ሰው ማመን ስለማይፈልግ ያኔ ትክክለኛ መድብል ከመጣ ወይንም ደግሞ ያኔ ቅድስት እስክትመጣ ድረስ ብቻ ጠብቆ ለእነሱ እንዳስረከበ አይተናል። ልጁ ከነሱ ምንም የሚፈልገው ነገር እንደሌለ ምስጋናቸው ብቻ በቂ እንደሆነና ከዚህ በፊት የመድብል ያው ውለታ እንዳለበት ተናግሮ ከዛ ቦታ ላይ ተለያይተው ይሄዳሉ። ነገር ግን ሰውየው የዋዛ አልነበረም። እዛው ሰፈር ውስጥ ሆኖ ነገሩ ምናልባት የተለየ ነገር ካየው ብሎ ለትንሽ ጊዜ እንኳን እዛ ሰፈር ሲጠብቃቸው ነበረ። ለምሳሌ ወደ ቤተሰቦቿ ተቀላቅላ ደስታዋን አንድ ላይ ከሞገስና ከቅድስት ጋር ቤታቸው ሆኖ ሲያከብሩ ነበረ። ቅድስት እንደዚህ ሳቂታ ስትሆን ወዲያውኑ ነበር ያየነው። ነገር ግን ከዛ በፊት ቤቱ እንደደበራትና ልትወጣ ትንሽ ጊዜ እንደነበራት ያኔ ገጠር መሄድ እንዳለባት ሁላ ስትናገርና ስትበሳጭ ሰምታችኋታል። ያኔ ግን ሁለቱን ሊያስታርቃቸው የነበረውን መድብልና ቅድስት ታርቀው አንድ ላይ ሆኖ ከምሳሌ ጋር መኖሩን ጀምረዋል። አሁንም ቢሆን መድብል የራሱ የሆነ ፍላጎት አልተሟላለትም። ዋና ነገሩ ወንድሙ ማግኘት እንጂ ያኔ ይሄ የመጨረሻ ደስታው እንዳልነበረም ለራሱ ሲናገር ሰምታችሁታል። ድጋሚ ግን አንድ ስህተት ይሰራሉ። መድብል ታዲያ ይህን ሁሉ ደስታውን ካጣጣመ በኋላ ወደ ዝና ወደ ታገተበት ይሄድና እሱ ጋር በሚጨቃጨቁበት ሰዓት ላይ ከኪሱ አንድ ስልክ ይወድቅበትና ስልኩን ታዲያ ወዲያውኑ ዝና ምን ያደርጋል? በእጁ ይዞት ወደ ጥግ የወረውረውና ማንም እንዳያየው ያደርጋል። ከዛ ቤት ከወጡ በኋላ ግን ያው ዝና አንዲትም ሰከንድ ሳያባክን ስልኩን ማግኘት ይፈልጋል። በዛ ስልክ አስቡት እዛው በታሰረበት ሆና ቦታ ሆኖ ባያመልጥም ግን የት እንዳለ ተናግሮ ለካሌብ ሞሲሳ ደውሎለት ያለበት ድረስ መጥቶ እንዲያስፈታው ማድረግ ይችላል። በአሁኑ ይሄ ነገር አስፈሪ ሊሆን ነው እንግዲህ ጠዋት ላይ መድብል እንደታሰበው ቦታው ላይ ካላገኘው ምን እንደሚፈጠር አስቡት። ነገሩ እንዳለ ይበላሻል ማለት። ሌላው ብዙዎቻችሁ ስታወዳድሩት የነበረው ዳጣንና ያው ሞገስን ነው። ሞገስ ምን ያህል ፈሪ እንደሆነ እንዴት አንድ ጀግንነት እንኳን ሳያሳየን ድራማው እዚህ ድረስ እንደቀጠለ እና ዳጣ እንኳን በራሷ አቅም እንደዛ ስትመታው ነበረ የሚል የምትሉ ብዙዎቻችሁ ነበራችሁ። በዚህ አስተያየት ላይ ስንቶቻችሁ ናችሁ የምትስማሙት? ነገሩ እንዲህ ነው። ሞገስ መጀመሪያውኑ ይሄ ነገር እንዳይደርስበት የሚፈልገው ብዙ አይነት አማራጭ አለ። መጀመሪያውኑ የሱን ብዙ ነገሮች ስለሰማ አሁንም ድረስ ይፈጥረዋል። ለዛም ነበረ በታሰረበት ሰዓት እንኳን አንዴ ሲመተው እንደዛ ሊወጥቅ የቻለው። ነገር ግን ዳጣ ምንም እንኳን ያን ያህል ብትፈራውም ግን እሷ እጇን ለመስጠት እንኳን ቅርብ አልነበረችም። በራሷ መንገድ ስትከራከርና እንደውም ስትመታው ጭምር እንደነበረ ማየታችኋል። በታሰረበት በእጇ እንኳን እንደ ቦክስ አድርጋ እንደ ወንድ ልጅ ስትማጣም እንደዛው። ብዙዎቻችሁ በዚህ ሁኔታ ላይ ምን ተሰምቷችሁ ነበረ? ሌላኛው የምናወራው ነገር እንግዲህ ሞገስ ድጋሚ ያው የንብረቱን ጉዳይ በሕግ እንዳስያዘም ጭምር አትርሱም። ታዲያ ከፍቅረኛው ጋር አንድ ላይ ሄዶ አንድ የህግ አማካሪ ጋር ነገሩን በምን መልኩ ማስጀመር እንዳለባቸው እየተነጋገሩ ባለበት ሰዓት ላይ አንድ ነገር እንግዳ ሆኖበት ነበረ። ሞገስ ታዲያ ልጅቷን ሰላም ሲላት ያ የህግ አካሪ የሆነው ሰውዬ ብዙ ሰዓት ተፋጠውና መነጽሩን አውልቆ ሲያያቱላ ሌላ ቦታ የሚያውቃት አይነት አድርጎ ነበር ሲያያት ነበረው። እሷን ብትሆን እንደውም እንግዳ ነገር አልሆነባትምና እዛው እሱ እስኪለቃ ለቃ ድረስ እየጠበቀች ስታየው ነበረ። ሞገስ በሰዓቱ ግራ ቢገባውም ግን ምንም ነገር እንኳን ማለት አልፈለገም እና ቀጣዩ ላይ ይሄ ነገር ችግር ሊፈጥርበት ይችላል ወይ? በያዘውስ ነገር በህግ ማሸነፍ የሚችል ይመስላችኋል? ዝና ዝና በታሰረበት ቦታ ሆኖ ለህግ መቅረብ አይችልም። እዛ ድረስ መጥቶ ማስፈረምም አይችልም። ስለዚህ እስከ ታሰረ ድረስ ለነሱ ምንም አይነት ዋስትና እንደሌላቸው አድርጎ ነው የሚያሳየው ሌላኛው እናንተ የምታዩት የወደፊቱ ምን ይፈጠራል የሚለውንም ነገር አብረን እናየዋለን። የመጀመሪያው ነገር ምናልባት ያቺ ስልክ ጠቅመው ዝና የሚፈታ ወይንም ደግሞ የሚያመልጥ ከሆነ እዛ ቦታ ላይ አንዳቸውም ቢሆን መቆየት እንደሌለባቸውን የሚያሳየው ይህንንም የምንላችሁ ዝና ተፈታ ማለት እያንዳንዳቸውን ሰዎች ለመበቀል ብዙ አይነት አማራጭ ይኖረዋል። አርፎ የሚቀመጥም አይሆንም። እንደ በፊቱ ይፈሩኛል ብሎ እዛው ሰፈር ውስጥ እየተንጎባለለ መቆየት አይችልም። እያንዳንዳቸውም ቤታቸው ድረስ ሄዶ ነው ሊያስፈራራቸውና ያው ሊበቀላቸው የሚፈልገው። ሌላኛው ዝና ምንም አይል እንኳን ይህንን ነገር ባይሰማም፣ ያኔ ውጭ እያሉ ያለ ምሳሌ ሲያስመልሷት ማን ማን ተባባሪ እንደነበረ ከሩቅ አይተዋል እነዛ ሰዎች ወይንም ምሳሌን አግተው እዛ ቤት ውስጥ ያስቀመጧት ሰዎች እየተከተሉ መጨረሻ ላይ ይሄ ፊቱን የተሸፋፈነውና ማክስ ያደረገው ሰውዬ ብቻ እሱ ማንነቱ ባይታይም ግን ልጅቷን ወስዶ ለማን እንደስረክበ አይተዋል። ቅድስት እጇ ላይ ቅድስት እዚህ ላይ እጇ አለበት ብለው እንዲያስቡና ያኔ ከኋላቸው ደግሞ መድብል እንደመጣም ጭምር ይህን ሁሉ ሄደው ለካሌም ሞሲሳ የሚናገሩ ይሆናል። ካሌም ሞሲሳ እንግዲህ ይሄ ነገር ስለሚያናደው ያኔ ሄዶ መድብልንንና ቅድስትን ይዟቸው ምን እንዳደረጉና ለጥፋታቸው ቅጣት እንደሚሰጣቸውም ጭምር ያስፈራራቸው ይሆናል። እነዚህ ሁሉ የሚፈጠሩት ቀጣዩ ክፍል ላይ ነው። እናንተስ የራሳችሁን ግምት ኮሜንት ላይ እያስቀመጣችሁልኝ አብዛኞቹ ለዚህ ቻናል አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አንድ የግል ስራ ይል ላስተዋውቃችሁ። እዚሁ አዲስ አበባ ላይ ሆኜ ለተለያዩ ሰዎች እዚሁ አዲስ አበባ ላይ እቃ እየላኩ እገኛለሁ። ምን አይነት እቃ እናንተ ከውጭ ሀገር ሆናችሁ እኔን ኦርደር እያደረጋችሁ፣ ስልኮች ሊሆኑ ይችላሉ፣ ሶላሮች፣ የተለያዩ ነገሮች እዚሁ ቀጣይ ቪዲዮ ላይ የማሳያችሁ ይሆናል። እንደዚህ አይነት እቃ የሚያስፈልጋችሁ ካላችሁ እናንተ ምኔን ኮንታክት ማድረግ ትችላላችሁ። ቴሌግራም፣ ዋትስአፕ፣ ኢሞ እዚሁ ቪዲዮ ላይ ቀጣዩ ላይ ቪዲዮ ላይ እዚሁ ቀጣይ ቪዲዮ ላይ ስልክ ቁጥሬን ታገኛላችሁ። እምንልካቸው እቃዎችን እንያቸው። ሁለት ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህን ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት አራት ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው ሁለት ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን ያዘዙኝ ያሉ ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት፣ ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ፣ ለስልካቸው ማለት ነው። ራሱ ስለሚይዝ እነዚህ አራት አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው ለምታዩት። እና አንዱን ጣሪያ ላይ አርጋችሁት መሬት ላይ ደግሞ ይህንን ማብሪያ ማጥፊያ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው። የራሱ ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላርና አራት አምፖል ያለው እንደዚያው። ሶላር የሚቀንሱ ደግሞ ሌሎችም አሉ፣ በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች፣ ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ እነዛ ከ30 ሺህ ብር ጀምሮ እስከ መጨረሻው እስከ መቶ ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው። እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ አራት ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን እቃ ብቻ በዋትሳፕ፣ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅን በኋላ እናንተ ወዲያውኑ እቃው ይደርስላችሁ ይሆናል።